ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ክፍል ሀያ ሁለት ተለቀዋለኝ። ጀሮ እንደተለመደው መንገድ ላይ እንደ ባለፈው ጥብቅ ምነው አቶ መልካሙን ዛሬ ሳይለይ ምን ወዴት መሄድ የለም ይለዋለኝ መልካሙ ወይኔ እኔ መልካሙ፣ ቆይ አንተ ልጅ ምን አድርግ ነው የምትለኝ ሲለው፣ ጀሮም የምነግርህን ነገር እንድታዳምጠኝ ይፈልጋለሁ ይለዋል መልካሙ፣ አንተ ልጅ በእጅ መሞት ትፈልጋለህ እንዴ ይለዋል። ጀሮም ከሆነልህ ልትሞክረኝ ትችላለህ ይለዋል። መልካሙም ስማ ማን ነው እንደዚህ ስበፈልገው ያለ ይለዋል። ጀሮም እኔ ለቀልድ ጊዜ የለኝም የጠየኩን ገንዘብ ታመጣለህ ወይስ አታመጣም? ይለዋል መልካሙን በቆጣ ባላመጣት ሲል ጀሮም የቤተሰቦችን ገንዘብ እኮ ነው እየጠየኩህ ያለ ይለዋል። መልካሙም በመገረም እና በማሾፍ ይስቅበት እና ቤተሰቦችህ ከየት አባታቸው ያመጡት ገንዘብ ነው ይለዋለኝ። ጀሮም የማላቅ ነው እንዲህ የሚመስልህ ሲለው ምንም ወቅ ምን እኔ ምን ያገባኛል አሁን ከመንገድ ይወጣልኝ ይለዋለኝ ጀሮም ባልወጣስ? ሲል የመልካሙ ልጅ ተደብቃት የነበር በዚህ መልክ መካከል እና መልካሙ እንግዲህ ሊተኩስበት ሽጉጥ ያወጣለኝ ጀሮ ላይ ሊተኩስበት ሲል ልጅቱ ምር ወጣ ትመጣ ና፣ አባዬ ተውተው፣ ብለን ገልግላ አባቷን ይዘው ትሄዳለች። ይህ በዚህ እንዳለ ደግሞ ለሰላም አንተ ነህ የደወልላት እና አሁን እንገናኝ ስላት ሰላምም፣ አሁን አይመቸኝም ስትለው ለምን ስላተኝ? አይመቸኝም ስለማይመቸኝ እንትን እና ስልኩን ትዘጋበታለች። እንዲሁ ትንሽ እንኳን ቢለምነኝ እያለች ነበረ። ከዛ ደግሞ ወይዘሮ ሜላት ከስራ ሞላ ስትመለስ ሃና ስራ፣ ሃናን ማለት ነው። ስራ ከጨረሽ በጊዜ ጥላት እና እንዲሁም ራስቸው ሳልነግረሽ ሃንዬ፣ ቁጭ በይ ጥላት እና ሃና ምንድን ነው ትየሰት ጥላተኝ። ወይ ዜሮ ሚላትም ባለፈው ከቢሮ ወረቀት ባለፈው ከቢሮ ወረቀት ይዞ የመጣውን አንተ ነህና የተሿላ አይደል ስትላት እና፣ አዎ አወቅኩት፣ ምን ነው እህትዬ ስትላት ወይዘሮ ሜላትም እንዲሁ ተጠንቀቂ እንዲሁ ተጠንቀቂ ልጅ በሰበባ ሰበቡ ስለ አንቺ እየጠየቀኝ ነው። አንተ ነህ ደግሞ እንደዚህ አደረገ ማለት ፈልጎሻል ማለት ነው ትላታለች። አና እንዴት እንዴት፣ ለምን ይፈልገኛል እህትዬ ስትላት ሰው ወይዘሮ ሜላትም አንቺ እኮ ይዋነሽ ሰው ሁሉ እንዳንቺ ነው የሚመስልሽ። አንተነህ እሴት አይቶ ማለፍ አይችልም። ቢሮ ውስጥ እኮ የቀረው እሴት የለም። ይኸው ቢሮ ውስጥ ላባረረው ብዙ ጊዜ አስቤ፣ ግን ለስራው ያለውን ተነሳሽነት አይቼ ነው ዝም ያልኩት። አንዬ አንቺ ግን አደራሽን፣ እራሽን ጠብቂ ምንም ቢልሽ ምን እንዳታምኙ፣ ብላ ሀናን ታስጠነቅቃታለች። ሀናም የት ያገኘኛል ስትል፣ ወይዘሮ ሜላትም አንተን ከፈለገ ያገኝሻል በቃ አሁን ወደ አባትሽ ትላትና፣ ሀናም ወደ ቤት ትሄዳለች። ከዛ የመልካሙ ልጅ ጀሮ ወዳለበት ትመጣና ፍቅር እባላለሁ፣ የመልካሙ ልጅ ነኝ፣ እንተዋወቅ ስትለው ጀሮ እሱንማ ትናንት አወኩኝ፣ ትናንት አባዬ ብለሽ ስትጠሪው ይላታለኝ። እሷም ታውቃለህ አባቴን ሰው ሲያናግረው ሳይ የመጀመሪያ ነው ትለዋለች ማለት ይላታለኝ። ከዛም ጀሮ አባትሽ አይደለም እና አባትሽ ሰው አይደለም፣ እንዲህ ይላታል። ፍቅር ቢሆን የልጅቷ ፍቅር ነው እና ቢሆንም እሱ ሰው አይወድም፣ ሰውም እሱን አይወደውም። አንተ ስታናግረው ሳይ በጣም ነው ደስ ያለኝ። እሱም ያናግራቸውን ሰዎች የተደበቁ ነበር፣ ግን ከአንተ ጋር ነው ሲነጋገር ያየሁት። ለምን ሲላተኝ እኔ በአባቴ ምክንያት ከሰው ርቄ ነው የምኖረኩት። ግን አንተን እና ስለሱ ትጠይቀዋለህ አንተ ማነህ ብላ ትጠይቀዋለች ማለት ነው። ጀሮን ከአባቴ ጋርስ ያላችሁ ዝምድና ምንድን ነው ትለዋለች። ከዛ ምንድን ነው ትለዋለች። ትናንትና ከአንተ ጋር ተጣልቶ ሲናደድ ነው ያመሸው። እኔም ተጋርጄው ስለነበረ ምንም አልጠየቅኩትም ትለዋለች ጀሮም አልነገረሽም እንዴ ሲላት እንዳልነገራት ትነግርና አባትሽ እንዳልነገራት ትነግረዋለች ጀሮም አባትሽ በአንድ ወቅት ለኔም እንጀራ አባት የነበር ሲላት ፍቅርም ቀበል ታደርግና ምን መዝገቡ ማለት አንተነህ ብላ ቅፍት አደርገዋለች ጀሮም ፈራ ተባያለ ሊያቅፋት ይሞክራል። ከዛ ጀሮም እንዴት አዎ እንዴት አወቅሽ ሲላተኝ በጣም ብዙ ጊዜ ስፈልግ ነበረ ትለዋለች። ጀሮም ለምን ሲላተኝ ከዚህ አካባቢ እንሄድና እነግርሃለው አባቴን እናንተን አንድ ላይ ማየት የለበትም እባክንሽ በላይ ምላት ስለምነውና እሽ ተባብለው ወደ ካፌ ይሄዳሉ ማለት ነው። በሌላ በኩል ደግሞ አንተ ነህና ሰላም ተቀጣጥሮ ነበረና፣ እና ታገኘዋለች። ከዛም አንተ ነህ አንተ ነህ ሰላምን ያገኛት እና እንዲህ አላተኝ ዛሬ ገና የድሯን ሰሌና አገኘኋተኝ ለምን ስትለው ለእኔ ብላ ዋጋ የምትከፍለውን ሲላተኛ ምን ዋጋ ነው ስትለው እኔን ለማግኘት እናትሽን ዋሽተሽ ቤተ ክርስቲያን ብለሽ መምጣትሽ ይላታል። ሰላምም አሁን ኃጢአት ልናትገረኝ የምትነግረኝ እንገረኝ እና ነሂድ ስትለው ምን ልነግርሽ ምን ልንገርሽ ይላታል። ሰላምም ብዙ የምንነጋገረው ያለብን ያለንበት ጉዳይ አለ፣ ጉዳዮች አሉ እና ስለ እሱ እናውራ ትለዋለች። እሱም ስራ ሊገባ እንደሆነ እንደረፈደበት ይነግራት እና በቃ ከስራ መልስ በኋላ እንነጋገርበታለን ይላትና እሱም ወደ ስራ፣ እሷም ወደ ቤቷ ትሄዳለች። ከዛ ፍቅርማ ጀሮ ካፌ ውስጥ ቁጭ ብለው በጣም አመሰግናል ነው አብራኝ ስለሆን ከሰጥለው፣ ጀሩም ለምኑ ለምኑ እንደምታመሰግነኝ ይላታል። እሷም እንደዚህ እንድትችል እንደዚህ ይላታለኝ። ከዛ እሷም ለምኑ ነው እንደዚህ ልትየቻሽ ይላታል ጀሮ ማለት ነው። እሷም በአባቴ ምክንያት እኔ ማንንም መቅረብ አልፈልግም፣ ከአንተ ጋር ስለሆንኩ እንዴት ደስ እንዳለኝ ልነግርህ አልችልም ትለዋለች። ጀሩም መልካም ወላጅ አባትሽ ነው ሲላት፣ ፍቅርም ወላጅ አባቷ እንደሆነ ትነግረዋለች። እናቷም ከሁለት አመት በፊት እንደሞተች ለጀሮ ነገረችው። ጀሮም እናትሽ ሞተች እንዴ ሲላት፣ እሷም አዎ ስናንተም የነገረችኝ እሷናት ትለዋለች። ምን ሁላ ሲላትም፣ ልትሞት ሰሞን በአጋጣሚ መዝገቡ የሚባል ልጅ ካገኘሽ ይቅርታ ብላሃለች በይልኝ ብላለች ትለዋለች። ጀሮም ይህን ያህል ሲላተኝ ፍቅርም አዎ በፍቅርም በና በእንጀራ እናት ምክንያት ጀሮ ከቤት እንደወጣና በእሷ ምክንያት ከቤት እንደወጣህ እና አባዬ ከቤት እንዳባረረ ነግራኛለች። ይኸው አሁን እሷ ሞታለች፣ እባክህን ይቅርታ አድርግላ ስትለው ጀሮ ይገርማል ከነጭራሹ ትረሳኛለች ብዬ ነበረ ይላታል። ፍቅርም አራረሳችሁም ለምን እንደሆነ ባላውቅም ከአባዬ ጋር የተጠጋ ነገር ሁሉ መጨረሻው አያምርም። በጣም ታማና ተሰቃይታ ነው የሞተችው ትላለች። ጀሮም ያዝ በማዘን በጣም ተሰቃይታ የእሱ የጀሮ እናት በጣም ተሰቃይታ እንደሞተች ለፍቅር ይነግራታል። ከዚያም ያንቺና ጀሮም ሜሱ የጀሮ እናት ተሰቃይታ እንደሞተች ከዚያ ደግሞ የአንችን እናት አገባ ብለው ይነግራታል ከዚያ እኔን ከቤት አባረረኝ እኔ ከቤት ከወጣው በኋላ ነው አንቺ ተወልደሽ ይላታል ከዛ ፍቅርም አዎ ከዛ ሰው በጣም ይርበኛል ከሰው ጋር እንደዚህ ቁጭ ብዬ ተጫውቼ አላውቅም ከጓደኞቼ ጋር እንኳን እንድጫወት አይፈቅድልኝም ነበረ እኔም እንደ እናቴ ሰው እንደ ናፈቀኝ እሞታለሁ ብዬ ፈርቼ ነበር ግን እግዚአብሔር ይመስገን እግዚአብሔር አንተን ልኮልኛል ትለዋለች። ጀሮም እንደሷ ትለዋለች። እንደውም አሁን በሞት እራሱ ደስ ይለኛል ስትለው ጀሮም አንቺ ገና ልጅ ነሽ፣ ብዙ ጥቆያለሽ፣ ከአንድ ማኅፀን ባንወለድም እህቴ ነሽ ይላታለኝ። እንደዚህ እያሉ ነበረ ድራማው ያለቀው።